ሰላም ቤተሰብ እንዴት ናችሁ? እንዴት ከረሟችሁልኝ? እኔ እንደምታውቁ ጆሮኖላዊ ተብዬ በዛሬ ድራማ ድምቀት የሆንኩኝ ልጅ ነኝ። እና ቤተሰብ ዛሬ እንግዲህ አዲስ ስራ ይዤላችሁ መርቻለሁ። እንግዲህ አዲሱ ስራ ምንድን ነው ብትሉኝ እሱ በኋላ አቀርብላችኋለሁ። ግን እዚህ ጋር አንድ ነገር ልንገራችሁ። ጆሮኖላዊ የሚል ብዙ ፌክ አካውንቶች እየተከፈቱብኝ ስለሆነ እንግዲህ ጆሮኖላዊን ለመዝጋት ወይም ለማቆም ተገድቻለሁ እና ዛሬ መልኬ ቲዩ ብዬ መጥቻለሁ። እንግዲህ ስሜን የማታውቁትም በዚሁ ታውቁታላችሁ ማለት እና መልኬ ቲዩ ብዬ መጥቻለሁ። እየገባችሁ መልኬ ቲዩብን ሰብስክራይብ አርጓት እና ቤተሰብ አመጣላችሁ ምርጥ ምርጥ ስራዎች ከዘር ከሃይማኖት፣ ከፖለቲካ ከምንም ነገር ንጽ ያለ ስራ ነው ማመጣላችሁ እናንተ እየወደዳችሁበት ፈታ፣ ዘና፣ ፈገግ እያላችሁ የምታዩት የሚገርም ቲዩብ ነው እና ቤተሰብ እንግዲህ እየገባችሁ ሰብስክራይብ እያደረጋችሁ እንደምታበረታችሁ ደግሞ ሙሉ እምነት አለኝ። እንግዲህ በእናንተ መቶ ፐርሰንት ሰጥቼ ያለው እና ቤተሰብ ሰብስክራይብ እንድታደረጉኝ እያልኩኝ ለየት ያለ ስራ ይዤ እምጥቻለሁ ማለት። እንግዲህ የሆነ ሰው አለ አለ የሆነ ሰው እና እሱን ሰው አንድ ፍራንክ ለማድረግ አስቤያለሁ። ፍራንኩ ምንድን ነው አትሉኝ? አልነግራችሁም ቆይቼ እነግራችኋለሁ። በዛ በጊዜ ሄደት ታዩታላችሁ። ግን ያን ሰው ዛሬ ጠርቸዋለሁ ደውዬለት ምናምን ነገር ነው ነገር ነው ሰው ነገር ናት እየመጣት ነው ሰው ሻይ ቡና ምናምን ምን በቦታ ብያቸዋለሁ። እዛ አካባቢ የሆነ ቲክቶኮች ምናምን እንሰራለን አንዳንዴ ደግሞ ለወደፊት የምናስባቸው የዩቲዩብ ስራዎች ብለን ያሰባቸው ስራዎችም እየሰራን ነውና ስጠራት የምታውቀው እሷ ጋብዞኝ ቲክቶክ ያሰራኛል ብላ እንጂ ዱብዳ ነገር ይደርስልኛል ብላ አታስብም። ቤተሰብ እንግዲህ ማነች ካላችሁኝ፣ በሉ ላይ የምታውቋት ቀልቅ አላባ ይቺ የምታስቸግረዋ አቺ ምን ልበላችሁ፣ ለ ግን ደህና ነች። ከእሷ ፊት ግን ቤተሰብ አላቃትም አታገኝ። በጣም እንደምጠላት ነው ምነግራት ነው እምላችሁ። እና ከደወልኩላት ቆይቻለሁ። እስኪ አሁን ልደውልላትና ፋሚሊ የምትለኝ ና ብለን እንስማ። መንገድ ላይ ነች መሰለህ። እንግዲህ ያያች ነው። ረዴት ዘነበ ይላል ዛሬ እሰራላታለሁ። ቤተሰብ እንዲህ ነው። ጓ ምንልባት ለ ረዴት ዘነበ ምንድነው አንቺ እኔ ከጠራሁሽ ስንት ሰዓት ሆነኝ እንዴ እስካሁን ታክሲ ተጠቃሚ ነሽ ኧረ ወፍ ወፍ ወፍ ወፍ እሺ አሁን ለማንኛውም ምንድነው ለምንድነው የማትመጭ ግን አንቺ በቃ ሰው ሲፈልግሽ ለምንድነው ማትፈልግሽ ሻለው ግን አንቺ በዛው ሄደሽ ቀረሽ። ምን እሺ ነው እንዴ? ስንት ሰዓት ሆነ? ስንት ሰዓት ሆነ? ጠዋት አይደል እንዲጠራሁሽ? እኔ ብቻ የነኝ፣ ምንም ነገር የለም። በቃ ቪዲዮ ምናምን ለመስራት ነው የመጣሁት። እሺ የፈጠነ ነው በቃ በጠዋት አይደል የደወልኩት። እንግዲህ ቤተሰብ እንደሰማችሁት ነው ምንም ነገር አታውቅም ልታውቃችልም እ እንግዲህ ቤተሰብ ምንም ነገር ልታውቃችልም ትምጣና ትክክል እኳን እንሰጣታለን። እንግዲህ እስኪ ረዱ ዱዱ እርግብ አረ ሦስት ያላት ቤተሰብ እና ቤተሰብ እናንተ እንዳቃጠለቻችሁ እኛ ሚዘር ቅጥል ፋሚሊ፣ እንግዲህ ቤተሰብ እንጠብቃታለን። ለትንሽ ደቂቃዎች እንጠብቃታለን። የደረሰች ይመስለኛል። እንግዲህ እንዳወራችሁ ከሆነ አብረን ያለን ትንሽ እንጠብቃት ፋሚሊ። ሰብስክራይብ እያደረጋችሁ እስኪ አበረታቱ ሀይል ሰጡኝ ፋሚሊ። እንግዲህ መልክ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ፣ ቀጣይ ደግሞ ለማን ስራ እንደምሰራ እንድሰራላችሁ የምትፈልጉት ስራዎች ኮሜንት ላይ ጻፉ። ልጅ ይሰራላችኋለሁ። ግጽ ነገር መሆን አለበት ፋሚሊ። እኔ እንደነገርኳችሁ ኖርማል ስራ ነው የምሰራው ፋሚሊ። እና እንግዲህ አሁን አብረን እንጠብቃት። ልጅቱ የምትመጣ ነገር አይደለችም፣ ኤሊ ነች። ኤሊ ስለሆነች በቃ እንጠብቃት። ምንም አረጋልችል ቤተሰብ ደወለች፣ ደርሳለች መሰለኝ። ቤተሰብ እንግዲህ እናንሳላት። ወ ሄሎ ወይ ዳራሽ እዛው ቪዲዮ ምን ሰራበ ቦታ ና። እንግዲህ ቤተሰብ ደርሳለች ተንቀላፋም ቢሆን እንጠብቃት የምትለውን እናቃለን። እንግዲህ ስኪ እስኪ ሰላም ስንላት ራሱ ኮርት ጂብን ብለን ከዛ ምንሰራት ፍራንክ ፍራንክ እንዳይመስላችሁ ጓግጭ እንደምጠላት ነገር ሆነ ስራ ስትሰራው እንደማትመችኝ ነው ነው ቤተሰብ። እናንተም በዛው ሰብስክራይብ ላይክ እያደረጋችሁ ልጅ ኤ ልጅ እንግዲህ መደረስኩኝ ብላ ያስፈራል። እንግዲህ ለሚቱ እንግዲህ ታውቃታላችሁ ሃርድ ነች። የመጣች ነው ቤተሰብ ነው

ታ አን ላ የሚያቋርጠው የምን ቪዲዮ ነው? ለራሴ ፈልግ ይሆን አልኩሽ አለ እኮ እኔ የሌለውበት ስራ አንቺም ፈልጌሽን አልኩሽ አለ። የጠራሁሽ እኮ ቀድመህ መናገር። የቲክቶክ ቪዲዮ ነው እን ነው ቪዲዮ መስተበረኝ አልኩት መጀመሪያ ንገረኝ፣ ስለምን እንደምትሰሩ ንገረኝ አልኩት እኮ መች አንቺ ጊዜውን አልሰጠሽኝም። እኮ የራስሽን ብቻ እኮ ነው እያወራሽ ያለሽው እኮ ነው። እኔ ከዛ ድረስ የጠራሁት ላናግርሽ፣ ቤተሰብ ነው ቤተሰብ ነው ይሰራሉ ያልኩሽ። እኔ እጠላሻለሁ ብዬ አውቃለሁ። ውሸት ነው ማለት ነው። ያው በቃ እንዳይደብርሽ አብረን ብዙ ቦታዎች ስራ ስለምንሰራ እንዳይደብርሽ ሲነጥል ነበር። ሲሰራ ይችላል እንጂ ፍላጎት ኖሮኝ አይደለም እኔ ጋር ቪዲዮ ፖስት ማድረግልሽ አንቺ ቪዲዮ ፖስት ስለምታደርጊ እኔ እንዳይቀፋሽ እንዳይደብርሽ ነው እንጂ ጓደኛ ስለሆነን ወይ ደግሞ ስለምንተሳሰብ ወይ ስለምንዋደድ አይደለም ማለት ነው። አመሰግናለሁ። እና ለምን ትደውልልኛለህ? አትደውልልኝም። ወላ ምንም የምንም ቪዲዮ አልሰራም። ከምጠላው ሰው ጋር የምን ቪዲዮ መስራት ነው?

ይቅርታ ኤላ ወ አቋርጠው ይህን ቪዲዮ ለምንድ ሚያቋርጠው ለራሴ ፈልጌው እውነት እንዲወጣ ነው ምን አይነት እውነት እዚህ የምትዋሽንን እኛ ፊት የምትሰክሽንን ምናምን እኔ ምንም ዋሽቼ አላውቅም ሲጀመር ይህ ቀልድ ምናምን እያልክ የምትሰራው ነገር ከሆነ ከዚህ በፊት ልደቶችን ታከብብኝ ነበር አይደል? በዚህኛው በምን ተለይቼ ነው? ምን አድርጌ ነው? ክፍለ ሀገር ሄጄ ነበር ስደውልልሽ ትልቅ የምን መሽለት ደውል ልጅ አይደል? ቀልድ አይደለም ቀልድና፣ አይ ነገር ቁም ላይ ቁም ነገር ነው፣ ቀልድ ላይ ቀልድ ነው። እና ስለረሳውኝ ወይ ደሞ ነው ብቻ አይደለም። ለምሳሌ ሰው ጋር ምን ተረጋጉና ቪዲዮን ሰርተን እንሂድ፣ ቪዲዮን እንስራ ብላችሁኝ አይደል? እያለ ያለው ነገር አልገባኝም። ስለዚህ ወይ ቪዲዮን አቋርጠው አንተ ንገራትና ቆይ ያለውን ነገር በስነ ስርዓት ለምን አታስረዳትም? እኔ ምንም አልነገረኝም ነበር። እንደ ሁልጊዜ እንደምትቀዱት ቪዲዮ እኮ እንደዛ ነው የመሰለኝ እየሆነች ያለች ሁኔታ ተሳሳትኩ፣ አይመስለኝም። እንግዲህ ተሳሳተህ ብለሽ ካሰብሽ እኮ ምክንያትን አስረዳት። አንተም ያለውን ነገር እንዳለ በስነ ስርዓት፣ ይሄ ይሄ ምክንያት ነው፣ እንደዚህ አጥፍተሻል፣ እንደዚህ አድርግሽኛል፣ በላት። እንግዲህ እንደምታውቀው ነው ጸባይዋ። ከዚህ በፊት ስንሰራ እንደምትልብ ታውቃለህ። ስለዚህ ማትወደኝ ከሆነ ማታከብረኝ ከሆነ ከዚህ በኋላ ጓደኝነታችን እንዲቀጥላት አልፈልግም እምትል ከሆነ በግልጽ ንገረኝ። እሄዳለሁ። እንዳትደውልልኝ አልደውልልኝ። አይደለም፣ እንደዚህ ሳይሆን በመጀመሪያ ተረጋጉና ተነጋገሩ። እንደዚህ አይደለም። እንደሆነ ያውቃል አይደል? ሲጀምር ከሆነ ሲጀምር ደውልልኝ አይገባም ነበር እንኳን ፍቅረኛ

ቆይ እስከ ዛሬ አንተ ለምን አልነገርካትም? እስከ ዛሬ ለምን ደበቃት? አንድ ልንገራት፣ እያየ አይደለ እንዴ ጓገጭ ነው የምትለው። ሲጀመር እኮ ጓደኞችን ራሱ በፍቃደኛ እንትን አትል። ሲቀጥል ከዚህ በኋላ እንዳትደውልልኝ አልደውልም። እሻውን እውነቱ በደንብ ይውጣና፣ ከዛም በኋላ የምን ነው ነው ነቱ። አሁን ጓደኞቼን ሪስፔክት ሰጠሻቸው፣ አውርተሻቸው ታቃለሽ። ጓደኞች ነው አብሮኝ ቪዲዮ የሚሰሩት እንደዚህ ድራማ። ምንም ከሶሻል ሚዲያ የራቁ ጓደኞች ነው። የምሩ ነው። ኤላም ነው መናገር የፈለከውን ነገር ስለራስ ተናገር። እንግዲህ ቤተሰብ ልጅ ምን እምታምን አይነት ልጅ አይደለችም። እንግዲህ እንደምጠላት ነገርኳት። ጸባያን እንደማልወዳት ነገርኳት። ሲጀመር አታምርም እራሱ ስትታይ እንደ ጸባዩ። እኔ አሁን የሁለታችሁን ባህሪ ሊገባኝ አልቻለም። ምንድን ነው የአንተ እራሱ አዲስ ነው ነው? እኔ ግራ ገብቶኛል። እውነቱን ልንገርህ፣ የለም እሷ ጸባዩ መልኳም አያምርም። የታው አያምርም፣ አያምርም። እንዳደውልልኝ ከዚህ በኋላ አደ ቤተሰብ

ቤተሰብ አታነሳም። እሺ ምንድን ነው የሚሻለው? ወይኔ ቅሌት። ሌላ ቪዲዮ ብሰራስ እስ በቃ መከተል አለብን፣ የሆነች መከተል አለብን። ወይኔ ብዬሽ በቃ ቤተሰብ እንከተላት። ለማንኛውም ቤተሰብ ሰብስክራይብ አደርጋችሁ ተከተሉኝ ቤተሰብ።